ተመልሰናል አድማጮቻችን ከኛ ጋር እያቆያችሁ ስለሆነ እጅግ ነው የምናመሰግነው ፕሮግራም ፉትቦል ካፌ ነው ሌላኛውን ጉዳይ እንመልከት እድሜያቸው ከ18 ዓመት በታች ከሆኑ ተጫዋቾች መካከል ምርጥ የሚባሉ ተጫዋቾች እነማን ናቸው ብለን ለአድማጮቻችን ጥያቄ ያቅርበናል እንመልከተው ይህንን ጉዳይ በርካታ ተጫዋቾች በየክለቦች እየተመለከት ነው በትንሽ እድሜያቸው አሁን ቀደም ሲል ስናነሳ የነበረው ላሚን ያማልን ጨምሮ ሌሎችም ተጫዋቾች አሉ በየክለቦች ይህንን ጉዳይ እንመልከት አዎ ይህንን ጉዳይ ማንሳት የፈለግኩት የ በየአመቱ ሌኪፕ የሚባለው የፈረንሳይ ጋዜጣ የዚህ አመት ኮከብ ከ18 አመት በታች የሆኑ ተስፈኞች እነማን ናቸው? እያለ በየአመቱ ለነገሩ፣ ሊኪፕ ብቻ ሳይሆን ለጋርዲያንም፣ ሌሎችም ብዙሃን መገናኛዎች የተለያዩ ሊስቶች ያወጣሉ እና የተወሰኑትን ማንሳት ስለፈለግኩ ነው። እስከ ሰላሳ ነው እንዳነሳሁት፣ ስለዚህ ሊስቱ ሰፋ ያለ ነው። ሁሉንም ማንሳት ይቸግራል፣ ግን ከአንድ እስከ አስር ያስቀመጡትን ብቻ ለመጥቀስ፣ ያው ብዙ ሰው እንደምሳ እንዳነሳሸው የላሚን ያማል ስም መኖሩ የሚያስገርም አይመስለኝም። ግን አስረኛ አድርጎ ያስቀምጠውን ልጥቀስ። መጀመሪያ አንድሪያ ማክሲሞቪች የሚባል ሰርቢያዊ ተጫዋች አለ እና አሰልጣኙ ማና ፍሮም ሄቨን ነው የሚሉት፣ ከገነት የተሰጠ መና አይነት ነገር እና በሀገሩ ሲጫወት እንደው እንደ ሊዮኔል ሜሲ፣ ትንሹ ሊዮኔል ሜሲ ምናምን ይሉታል። የተጋነነ ነው። ግን ኔድሊኮ ዲሚትሮቪች የሚሏቸው የእሱ አሰልጣኝ ይህንን ተጫዋች ለፓርቲዛን ቤልግሬድ የሚጫወት እና ዘላለማዊ ደርቢ የሚሉታል እነሱ የኢተርናል ደርቢ የፓርቲዛን እና ሬድ ስታር ቤልግሬድ ደርቢ ማለት ነው። እና እነዚህ ጨዋታዎች ላይ ሁሉ የሚጎላ አይነት በጣም አስደናቂ ተጫዋች ነው። በብዙ ትልልቅ ክለቦች የተፈለገ ነው። በተለይ ኤሲ ሚላን በጥብቅ ይፈልገዋል። ይህንን ተጫዋች በትንሹ ሀያ ሚሊዮን ዩሮ ይሸጣል የሚባል ነው እና ፔዥም በሉዊስ ካምፖስ አማካኝነት ወደ ፓሪስ ሊወስደው ይፈልጋል። ይህንን አስረኛ አድርጎ አስቀምጦታል። ኮንስታንቲኖስ ካሬትሳስ የሚባል ሰሞኑን አርሰናል ሊያስፈርመው ነው የሚል ወሬ ሰምቼ ነበር። በተለይ በለንደን ባሉ ብዙሀን መገናኛዎች የሚሰለጥነው የሰለጠነው ለሶስት ዓመት በጌንክ አካዳሚ ነው። በወቅቱ ቦሩሲያ ዶርትሙንድ ይፈልገው ነበር። አሁን በሚጫወትበት ሊግ የዓመቱ ወጣት ኮከብ ተጫዋች ተብሎ ተመርጧል። በጣም አስደናቂ ድሪብለር ነው። እንዲሁም የጌንክ አካዳሚ ከኬቨን ደ ብሮይነ በኋላ ያፈራው ምርጡ ባለተሰጥኦ ተብሎ የሚደነቅ ነው። መጨረሻ ላይ ለግሪክ ለመጫወት የወሰነው ለቤልጅየምም መጫወት ይችል ነበር ግን ባለፈው ጨዋታውን አድርጓል እና በኔሽንስ ሊግ ታሪክም የላሚን ያማልን ሬከርድ አሻሽሏል። በትንሽ እድሜ በማስቆጠር የላሚን ያማል ሬከርድ ነበር። ከሱም ባነሰ እድሜ ነው ካሬትሳስ ይህንን ጎል ያስቆጠረው እና አሁን የሚጫወተው ለቤልጅየሙ ጌንክ ነው። የጌንክ አካዳሚ ውጤት ነው፣ ግን የብሔራዊ ቡድን ጨዋታውን የሚያደርገው ለቤተሰቦቹ ሀገር ለግሪክ ነው። የተወለደው በቤልጅየም ቢሆንም። ስምንተኛ ስፍራ ላይ የተቀመጠው ጆቫኒ ኬንዳ ነው። ጆቫኒ ኬንዳ የቼልሲ ተጫዋች ነው። አሁን ግን ለአንድ ተጨማሪ ዓመት በስፖርቲንግ ሊዝበን በውሰት ያሳልፋል። ቤንፊካ ያመለጠው ተጫዋች ነው። አባቱ የዚህ ተጫዋች አባት ማን ነው? አያት የክርስትና አባት ጋድፋዘር ባሶለ ሌምባ የሚባል ከዚህ በፊት ለዛየር ይጫወት ነበር። ዛየር ላለሟጫ ባለፈች ጊዜ የዛ ተጫዋች ነበር። ስለዚህ በጣም ጥሩ ሜንተርሺፕ ነበረው በስፖርቲንግ ሊዝበን በሩበን አሞሪም ስር በጣም የተሻሻለ እና ራሳቸው አሰልጣኙ ወደ ማንቸስተር ዩናይትድ ሊወስዱት ይፈልጋል ሲባል የነበረ ግን ቼልሲ አርባ ሰባት ሚሊዮን ዩሮ ከፍሎ ያስፈረመው ተጫዋች ነው እና አንድ ተጫዋች የአስራ ስምንተኛ አመት ልደቱን ሻማ ሳያበራ 47 ሚሊዮን ዩሮ ተከፍሎበት አያቅም። ስለዚህ በሱ እድሜ ላለ ተጫዋች የዓለም ሬከርድ ነው። ይህን ያህል ገንዘብ ነው ቼልሲ የከፈለበት። ዊንግ ባክም የክንፍ ተጫዋችም ሆኖ መጫወት የሚችል በጣም ፈጣን፣ ኃይለኛ ድሪብለር ተጫዋች ነው። እንግዲህ አንዱ ወደ ቼልሲ እንዲሳብ ምክንያት የሆነው የክንፍ ተጫዋች ሆኖ መጫወት የሚችልበት እድልም ስለሚያገኝ ነው። ዊንግ ባክ ሆኖ መጫወት አይፈልግም ነው የሚሉት፣ ግን በጣም ጥሩ የተጫወተው ደግሞ በዊንግ ባክነት ነበር። ሰባተኛ ላይ በቀደም ያነሳነው አንድ ልጅ ነበር ፍራንኮ ማስተንትዋኖ የሚባል አሁን በመጨረሻ ለሪያል ማድሪድ እንደፈረመ እየሰማ ነው። በቀደም ብዙ ስላነሳን ብዙ አልሄድበትም። ግን በልጅነት እድሜው ኮፓ ሊበርታዶሬስ ላይ ጎል በማስቆጠር ባለ ሪከርድ የሆነው እና ያው ማይቀር ንጽጽር ነው። ግራኝ ስለሆነ አርጀንቲናዊ ስለሆነ ከሜሲ ከማራዶና ከእንደዚህ አይነት ትልልቅ ስሞች ጋር መነጻጸሩ ማይቀር ነው። ግን ፈጣን ነው። ጥሩ ዲሊብረን ነው። ጥሩ የቅጣት ምትመቺ ነው። ባለፈውም በሱፐር ሱፐር ክላሲኮ ሪቨር ፕሌት ላይ በጣም አስደናቂ ቅጣት ምት ጎል አስቆጥሯል። በአንድ አመት ብቻ አርባ አንድ የፉክክር ጨዋታዎችን ገና በአስራ ሰባት አመቱ አድርጓል። ይህንን ለኪፕ ሰባተኛ ስፍራ ላይ ያስቀምጦታል ሞስት ፕሮሚሲንግ ከሁለት ሺህ ሰባት በኋላ በእነሱ አቆጣጠር የተወለዱ እድሜያቸው ከአስራ ስምንት ና ከዛ በታች ሆኑ ተጫዋቾችን ሲያወዳድር ማለት ነው። ስድስተኛ ሌላ ጊዜ በዚሁ ፕሮግራም ላይ በእኛ ዝግጅት ላይ አንድ ሁለት ጊዜ አንስተነዋል ኤስቴቫኦ ዊሊያን አሁን የቼልሲ ደጋፊዎች ይህንን ተጫዋች የሚያዩበት ጊዜ ደርሷል፣ በሰማያዊ መለያ። እንግዲህ በውሰት ካልሰጡት በስተቀር ምክንያቱም ኬንድሪ ፓይዝን በውሰት ሰጥተውታል። ስትራስቡርግ። ሌላ በጣም ብዙ ተስፋ የሚጣልበት አስደናቂ ወጣት ተጫዋች ነው፣ ግን ለቼልሲ አልደረሰም ይሆናለሁ። ስለዚህ በሊያም ሮሲኝ ስትራስቡርግ ለቼልሲ ህትማማች ክለብ ልበለው፣ የቼልሲ ሳተላይት ክለብ ንበለው አላውቅም። ግን ለስትራስቡርግ አንድ ተጨማሪ አመት ይጫወታል። ደግሞ አይ ቲንክ በአውሮፓ ውድድር ይሳተፋሉ። ስለዚህ በጣም ጥሩ ልምድ ያገኛል። ኤስተቫዮ ዊሊያንን በተመለከተ የሚያቆዩት ይመስለኛል። አሁን ኦልሬዲ ብራዚል ብሔራዊ ቡድን ተጫዋች ስለሆነ 34 ሚሊዮን ዩሮ ከፍለውበታል። ያው መላ አውሮፓ ይፈልገው ነበር። የተለየ ቴክኒሽያን ተጫዋች ነው። በብራዚል የሮ በብራዚል ሴሪያ በሚሉት በዛ ሊግ የአመቱ ወጣት ኮከብ ተጫዋች ተብሎ የተመረጠ በዚህ እድሜው በጥቂት ጨዋታዎች ሀያ ሁለት የጎል ተሳትፎ የነበረው አስራ ሶስት ጎሎች ያስቆጠረ ዘጠኝ የመጨረሻ ኳሶች ያቀበለ፣ እሱ ማጫወቱ ከሜሲ ጋር ይመሳሰላል ሲባል ከዚች እንዳነሳ ነው። ሜሲን ሆ የሚሉት የቀድሞ የብራዚል ብሔራዊ ቡድን አምበል ካፉ ደግሞ ስታይሉ ከኔይማር ጋር በጥቂት ይመሳሰልብኛል የሚል ከርቀት አስደናቂ ጎሎች የሚያስቆጥር መሀል ላይ ክንፍ ላይ መጫወት የሚችል ተጫዋች ነው። ሮናልዲኞ ደግሞ ለቲቪ ግሎቦ ሲናገር እሱ ሲጫወት ማየት ደስ ይለኛል ብሎ ያደነቀው ተጫዋች ነው። ስለዚህ ሌላኛው ተጫዋች እሱ ነው። አምስተኛ ቻምፒየንስ ሊግ ላይ ተነዋል። ከሪያል ማድሪድ ጋር ሳይቀር ሊልን በስታድ ፔርሙርዋ ሊል ሪያል ማድሪድን ገጥሞ አንድ ለዜሮ ባሸነፈ ጊዜ የጨዋታው ኮከብ የተባለው ልጅ ማለት ነው። ልጅ ነው፣ ግን አስራ አምስት አመት ሆኖ ነው ሲጫወት ያየ ነው። አሁን አስራ ሰባት አመት ላይ ደርሷል። የጌም ኢንቴሊጀንሱ የሚገርም ነው። ብስለቱ አማካይ ነው። እንግዲህ እንዳልኩት ከአውሮፓ ሻምፒዮን ቡድን ጋር ተጫውቶ እነ ሞድሪች እነ ቤሊንጋም ባሉበት ሚድፊልድ ላይ ነው ማን ኦፍ ዘ ማቹ የሆነው። አሁን በቅርብ ጊዜ የአውሮፓ ወጣቶች ዋንጫ በዚህ ሳምንት ይጀመራል። እንዲያውም የዓለም ክለቦች ዋንጫ ላይ የሚሳተፉ ተጫዋቾች ለየክለቦቻቸው ሊጫወቱ ስለሆነ ብዙ ብሔራዊ ቡድኖች ተራቅተዋል። ለምሳሌ ጆብ ቤሊንጋም ቅድም ያነሳ ነው ተጫዋች ለእንግሊዝ አይጫወትም ወይ ሊያም ዴላፕ ለእንግሊዝ አይጫወትም። ብዙ ተጫዋቾች ፊፋ ለዛኛው ውድድር ቅድሚያ ስለሚሰጥ እና ይሄኛው የአውሮፓ ውድድር ስለሆነ የሚያመልጡ ተጫዋቾች አሉ። በአውሮፓ ወጣቶች ዋንጫ ላይ ማን ናቸው? የኛው ግን ይጫወታል እና በአውሮፓ ውድድሮች ታሪክ በየትኛውም ውድድር በትንሽ እድሜ በመጫወት ባለ ሬከርድ ነው። ፓውሎ ፎንሴካ በአንድ የኮንፈረንስ ሊግ ጨዋታ ላይ በ ሁለት ሺ ሀያ ሶስት ክላስ ክቪክ ከሚባል ቡድን ጋር በአስራ ስድስት አመት ከሶስት ቀን ነበር የመሰለፍ እድል የሰጡት። ይሄ ብዙ ተስፋ ያለው ወጣት ተጫዋች ነው። በትምህርትም ሀይለኛ ነው እንግዲህ የጄራር ባቲክል ቡድን ውስጥ እናየዋለን። አሁን የፈረንሳይ ወጣት ቡድን ሲጫወት አራተኛ ኤታን ዋኔሪ የአርሰናሉ ተጫዋች ተመርጧል ወይም ተካቷል። በፕሪምየር ሊግ ታሪክ በትንሽ እድሜው በመጫወት ባለ ሪከርድ ነው። ከስምንት አመቱ ጀምሮ በአርሰናል አካዳሚ ያደገ ብዙ ተስፋ የተጣለበት እና ጊፍትድ ተጫዋች ነው። ያው ስለዚህ እንኳን ብዙ የአርሰናል ደጋፊዎች ስላዩት እና በዚህ የውድድር ዘመንም በዘጠና ደቂቃ ሬሾ ከሰራ ነው በአርሰናል ብዙ ጎል ያስቆጠረው ተጫዋች ሱነ አንድ ሺ ሶስት መቶ ደቂቃ ደ የተጫወተው፣ ስለዚህ ለዘጠኝ ጎሎች ብታካፊው በየትንሽ ደቂቃ ብዙ ጎል ያስቆጠረው ተጫዋች ኤታን ዋኔሪ ይሆናል። እሱም በአውሮፓ ወጣቶች ዋንጫ ላይ ይሳተፋል። ሮድሪጎ ሞራን ለምን አታውሩለትም ብሎ ነበር አንድ አድማጭ፣ በቅርብ ጊዜ አንድ አስተያየት አይቼ ነበር። ሮድሪጎ ሞራ ፖርቶ ከሸጣቸው ተጫዋቾች ሁሉ የምንጊዜ ሙዱ ይሆናል ተብሎ የሚጠበቅ ነው። ብዙ እየተወራለት ያለን ሰባ ሚሊዮን ዩሮ የውል ማፍረሻን ብዙ ክለቦች ሳያ መነቱ ይከፍላሉ ተብሎ ይጠበቃል። አሁን የዛሬ አመት ከአስራ ሰባት አመት በታች የአውሮፓ ውድድር ላይ የውድድሩ ኮከብ ተጫዋች ኮከብ ጎል አስቆጣሪ ሆኖ ያጠናቀቀ አጭር ሎ ሴንተር ኦፍ ግራቪቲ ያለው ፈጣን ተጫዋች ነው። ዴኮን ና ሜሲን አደንቃለሁ ይላል ፖርቱጋላዊ ነው። በአስር ጎሎች በዚህ የውድድር ሰሞን በሀያ ሶስት የሊግ ጨዋታዎች ያስቆጠረ ተጫዋች ነው። ቪጂኒያ ይሄ ፋይቭ ስታር ነዋል። ይሄ ባለ አምስት ኮከብ ኪድ ነው የፋይቭ ስታር ኪድ ብሎ አድንቆታል። በቀደም ተጫወ ተመረጠ ኮ ለፖርቱጋል ብሔራዊ ቡድን ለፖርቱጋል ብሔራዊ ቡድን ተጠርቷል አልተጫወተም እንጂ በሁለቱም ጨዋታዎች ላይ ሁለተኛ ፓውኩ ባርሲ የባርሴሎናው ተጫዋች፣ እሱን በተመለከተ እንዲሁ በቻምፒየንስ ሊግ ታሪክ በኖካውት ጨዋታ በትንሽ እድሜው በመሰለፍ ባለ ሪከርድ ነው። 17 ዓመት ከ50 ቀን ነበር ከናፖሊ ጋር ሲጫወቱ። የጌም ኢንተሊጀንሱ በጣም የሚደነቅ በትልልቅ ጨዋታዎች ላይ በተለይ ደግሞ እንግዲህ ብዙ ሲኒየር ተከላካዮች ያሉ ባርሴሎና ውስጥ ግን የተከላካዩ ክፍል መሪ ተደርጎ የሚቆጠር ነው። ገና በአስራ ስምንት አመቱ በተለይ ለተከላካዮች ከፍ ባለ ማቹሪቲ፣ ብዙ ሪስክ ያለበት እያንዳንዱ ውሳኔ ዋጋ የሚያስከፍልበት ዞን ላይ ነው የሚጫወተው። እሱም አስደናቂ ነበር። አንደኛውን ብዙ መናገር አይጠበቅብኝም፣ ላሚን ያማል ነው። ላሚን ያማል የዛሬ ስድስት ወር እንኳን ሲአይኤስ ፉትቦል ኦብዘርቫቶሪ ያልኩት መቶ ሰማኒያ ሚሊዮን ነው የማርኬት ቫሉዌሽኑ ሲል ነበር። አሁን አራት መቶ ነው አለ። በስድስት ወር እንዲህ በፍጥነት እየተወነጨፈ ያለ ጄኔሬሽናል ፌኖሜነን ነው ብሎታል። ክርስቲያኑ ራሱ ሲሞን ኢንዛጊ በየ50 ዓመቱ አንዴ የሚመጣ አይነት ዩኒክ ተጫዋች ነው ብሎ አድንቆታል። እንግዲህ ባሎንዶር በትንሽ እድሜ የሚያሸንፍ ከሆነ ቅድም እንዳነሳ ነው በባሎንዶር ታሪክ በትንሽ እድሜ ያሸነፈ ኮከብ ተጫዋች ይሆናል። ሌሎችም ብዙ ተጫዋቾች ተዘርዝረዋል። ለምሳሌ የማንቸስተር ዩናይትዱ ቺዶ አስራ ሰባተኛ ስፍራ ላይ ተጠቅሷል። ማርክ ቤርናል የባርሴሎናው ተጫዋች እንዲሁ እዚህ ዝርዝር ውስጥ አይቻለሁ። ክሪስ ሪግ ሌላ እንግሊዛዊ ተጫዋች ነው። እንዲህ እንዲህ አይነት ስሞች አሉ። ማይክ ኪሙር የቶተናም ተጫዋች፣ እንዲህ እንዲህ አይነት ተጫዋቾች ዝርዝር ውስጥ አሉ። ቺዶ ኦቢ ማርቲን አስራ ሰባተኛ ነው ብሏል። ስለዚህ እነዚህ በሌኪፕ የሚቀጥለው ዘመን ኮከቦች ናቸው። ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክ የሚችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ ደህንነት መጠበቂያ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርስዎም የካሽጎን መተግበሪያ ከአፕ ስቶርና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ። ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል አጋራችን ስለሆነ እጅግ ነው ምናመሰግነው። ኮከብ ስምንት ሰማንያ አንድ መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአይሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ሊደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ አይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል ብርሃን ባንክ እንደ ስማችን ብርሃን ነው ስራችን